ከመቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? ኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምን እኮ አይደለም። ፍትህ እንፈልጋለን። አዱ ስለሚገኙ ውድ ኦርቶዶክሳውያን የኦርቶዶክስ ልጅ ልቦ አይሰራም። የኦርቶዶክስ ልጅ ልቦ አይፈራም። ሰላም አለይኩም። ይህንን ጋጠወጥ ባለጌ የሆነን ሰውዬ ማለት ነው ተከታተሉና እንመለስበታለን። ኦርቶዶክሳውያን እንግዲህ

በያላችሁ በት ሰላም ክርስቶስ ይብዛላችሁ የወትዳችሁ ወደቡ ሰዎቻችን በድጋሚ በአዳዲስ መረጃዎች ተመልሼ የመቻለኝ፣ በዛሬ ቪዲዮ እንግዲህ የምንመለከተው ብፁዕ አባታችን ብፁዕ አቡነ ጴጥሮስ እንኳን እናንተ ውሻ የሚቀመጥበት ችግር የለብንም ለወንበሩ ሲሉ መልእክት አስተላልፈዋል። ይህንም ያሉበት እንግዲህ በአርሲ ኦርቶዶክሳ እንግዲህ እያተቃውሞ አሰምተዋል። ይህንን ሲሉ የተገደሉበት ዋነኛው ምክንያት ለምእመናን እንደ አባትነት ለልጆቻቸው ድምፅ ሲሆኑ ሌላ ስም የሚሸጧቸው የሚሽጧቸው አካላት ስላሉ አስላሉ ይህን ሊሉ ተገደዋል። የማስደምጣቸው ይሆናል። እንዲሁም አርቲስት ሄኖክ ድንቁ ዝምታውን ሰብረዋል። እጅግ ወሳዊ መልእክት ለኦርቶዶክሳውያን አስተልፈዋል። እንግዲህ ኦርቶዶክሳውያን በሃይማኖት መሞት ይቁም ማለት ፖለቲካ አይደለም። ይህን ጠንቅቃቸው መረዳት አለባቸው ብዬ አስባለሁ። በተጨማሪ የመንግስት አካላት ባለማህተብ ፖሊሶች ድርጊቱን እያወገዙ ይገኛሉ። አብረን የምናየው ይሆናል። በቅድሚያ ግን ገዳዎች ቪዲዮ ሰርተው ቀድጸው ለቅቀዋል። ትናንት አንድ ቪዲዮ አጋርቻቸው ነበረ እና እንግዲህ በዛ ቪዲዮ ማስተባበያ እየሰጡ ይገኛሉ። በእነሱ ላይ ቪዲዮ እየሰሩ ያሉትን ለምን ሰራችሁ እያሉ ይገኛሉ፣ እየተቃወሙ ይገኛሉ። እነሱ እንደዛ ያለ ቪዲዮ ሰርተው ኦርቶዶክሳውያንን ለመክሰስ እና ለማሳሰር ተፍተፍ እያሉ ይገኛሉ። እስኪ አይተን እንመለስ። እንዳልኳችሁ ግን እንደ ትናንቱ የሚያለቅስ ኢሞጅ ኮመንት ላይ አትጠቀሙ። ቪዲዮ ቫይረል እንዳይወጣ ዩቲዩብ እያገደው ስለሆነ ማለት ነው። በቻላችሁ መጠን ላይ ካድርጉት፣ ቻናል ሰብስክራይብ ካደርጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ወደ ቪዲዮ እንሂድ። ሰላም አሊኩም። ይህንን ጋጥ ወጥ ባለጌ የሆነን ሰውዬ ማለት ነው። ተከታተሉና እንመለስበታለን። በደንብ ሼር ኮፒ ሊንክ እያደረጋችሁ ኦርቶዶክሳውያን እንግዲህ

አንድ ሰው ቢላውም በደብብ አድርጎ ይሳል፣ እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ሕግ ባለበት አገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ አስለን ሼኹ እያወራ ያለው ምንድን ነው? እንሰሳዎች ማለትም በግ፣ ፍየል የመሳሰሉት የቤት እንሰሳ ማለት ነው። በሚታረዱበት ሰዓት ቢላው በደንብ መሳል እንዳለበት ሲታረዱ እንዳይጎዱ ማለት ነው። ኦኬ እንዲሁም በሚሳልበት ሰዓት ማለት ነው እንሰሳዎቹ እንዳያዩ ያለ ሼኹ ይናገራል። ንግግሩ ይሄ ነው። ሙሉ ቪዲዮውን አሳያችኋለሁ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብሎ ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላምን እየነሱ ነው በሀገራችን ላይ። ባደዌ ይሄና መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው ለምን? ይሄ ብልግና ነው። አሁን ሙሉ ቪዲዮን አሳያችኋለሁ። ይሄ ብልግና ነው። ሰውዬው ያልተናገረውን ነገር ተናግሯል ብሎ በውሸት ኦኬ ጸብን ማስነሳት ብልግና ነው፣ ነውር ነው። ተከታተሉት። ቪዲዮ አስተራረዳችሁን አሳመሩት። እንዴት ነው አስተራረድን ማሳመር ሲባል ወል ይሁድ አሐደኩ ሸፍረተሁ አንድ ሰው ቢላውም በደንብ አድርጎ ይሳል ዘኖ መሳል አለበት። ያም ደግሞ ሲስን የምትታረደው እንስሳ እያየች መሆን የለበትም።

አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞትች፣ ስቃይ ታ እሷን ሲያድ እንስሳዋን ሲያድ ሌላኛው እንስሳ እያየች መሆን የለበትም። እርሰ ቀጣዩን ተራ የሌለው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታዱ ስለታማ ቢላ አድርጉ ወሊሪህ እንደገና ወዲያው ይገላግሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይ ዘ ዌይ በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ይሄ ሰውዬ ብቻ አይደለም የሆነ ዲያቆንም ሰውዬ እንደዚሁ ይሄንን ቪዲዮ ይዞ መጥቶ ሲያወራ ነበር። ግን ሪያሊቲውን እንዳያችሁን ነው። እነሱ ቆርጠው ስለሼኹ ስለ ጃሃድ የሚያወራበት ቦታ ላይ አስገብተው አመሳስለው ማለት ነው ይሄው ሰው ግደሉ እያለ ነው ብለው አቀናብረው እንደዚህ ሰላምን እየነሱ ነው ህዝብን ከህዝብ እያጋጩ ነው ያሉት እኒህ ሰዎች መጠየቅ አለባቸው በጣም አስቀያሚ ስራ ነው እየሰሩ ያሉት ኦኬ እንደሰማችሁት ነው እዚህ ጋር እንግዲህ ኦርቶዶክሳን በደንብ አድርጋችሁ ልታዩት የሚገባ ነገር አለ ምንም የተቆረጠ የተቀነሰ ነገር የለው የለው መቶ ፐርሰንት እውነት እላችኋለሁ እንግዲህ ይህ ወንድም መምህሩ ያስተማረው ትምህርት ትክክል አይደለም ብሎ መቃወም ሲኖር ያለበት ምን አደረገ? ኦርቶዶክስ ያለ ትችትና እንደውም እንዲታሰሩ የሚል ነገር ቪዲዮ እየሰራ ነው የሚገኘው። ምንም አይነት ጥፋት አላጠፉም ወንድሞቻችን፣ ኦርቶዶክሳዊ ወንድሞቻችን። እሱ ግን አሁንም ደግሞ ለእሱ እያገዘው ነው ያለው። ይህ መምህር ሲያስተምር ሰምታችሁት ከሆነ ምን አለመሰላችሁ መጨረሻ ላይ የእንስሳውን እንደ ምክንያት አድርገው አቀረበው እንጂ ሙሉ በሙሉ እያስተማረ ያለው ያው ነው ሪል የሆነ ግልጽ ነገር ነው እየተናገረን ያለው ማለት ነው። ለእንስሳት እንኳን ቢሆን ለእንስሳት እንኳን ቢሆን በጣም የሰላ ስለት ነገር ይዛችሁ ነው እንስሳትን ማድረግ ያለባችሁ አላቸው እንጂ እንስሳት እንደ ምክንያት ተጠቀማቸው እንጂ መቶ በመቶ ፐርሰንት እያስተማረ ያለው ነገር ምንም የተቆረጠ የተቀነሰ ነገር የለውም። ካፊር ከሆነ በሳለ ቢላ ረዳውን ያለው ሲጀምር ፉይን የምትከታተሉ ኦርቶዶክስ ምንም ግልጽ ነው እናውቃለን እናውቃለን እያወቅን ነው ዝም የምንለው። እኛ ኦርቶዶክሳውያን ምንም የአዲስ ነገር አይደለም የሰማነው የዛሬው ማለት ነው። ነገር ግን በግልጽ ደግሞ እንደዚህ ለምን ይሆናል? ለሰላም ለፍቅር፣ ለመቻቻል አብሮ ለመኖር ሲባል ይህ ነገር ለምን ይሆናል? እያያቸው ይህን ነገር ህግ ካለ በህግ መጠየቅ አለበት። እያየን እየሰማን ዝም አንልም ብለን ኦርቶዶክሳውያን ተቃወምን አደለን እንጂ የምናውቀው ነገር ነው። ወደ ውፎ ወንድማችን ወሰዳቸው። ክርስቲያኑ እንቅልፋም ነው እንቅልፋም ነው ሰልፍ ዲፌንስ አይደለም እስልምና ካሄደው ጦርነት አታክ ነው። እያንዳንዱ ራስን የመከላከልና አታክ ይለያያል። ዘፖድ ያደረጋቸው መሐመድ ዘጠና ዘጠኝ ፐርሰንት አታክ ነው። ሄዶ ነው የሚወራቸው ቄያቸው። ሄዶ ነው የሚዘፋቸው ቄያቸው። ሄዶ ነው የሚወራቸው ሊወጉት የመጡትን አይደለም። ይመከተው ሄዶ ነው የሚወጋቸው። ይመጣል ባላታምናለን

እስኪያምኑ ድረስ ይህን ካደረጉ ምን ይፈጠራል? ላይፉ እና ህይወቱ እና ንብረቱ ይጠበቃል። ምን ካለ ዘካ ከሰጠ ሰላ ከሰገደ መሐመድ ነብዬ ነው ካለ አላህ ጌታ ነው ካለ ህይወቱ ይጠበቃል። ህይወቱ ይጠበቃል። ካልሆነስ ህይወቱ አይጠበቅም። ለዚህ ነው አርሲ ሊህመባቸው አይጠበቅም ለዚህ ነው አርሲ ላይ የሚገደሉት። ስልጤ ላይ ንብረታቸውን ደግሞ ለዚህ ነው ንብረታቸውን አውድመው ያባረሯቸው። ለዚህ ነው ምድር የአላህና የማመድ ነች ስላለ ንብረት የኔ ነች፣ ምድር የኔ ነው ስላለ። ምርጥ ሙስሊም ማለት ምን ማለት ነው? ሱራ 3 መቶ 10ና ደግፈተው ይሄ ስለ ምርጥ ሙስሊሞች ወረደ ክፍል ነው አንበ እሺ ሱራ ሶስት አያ ቁጥር 110 እንደዚህ ይለናል። ለሰዎች ከተገለጸች ሕዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛችኋል፣ ከመጥፎም ነገር ታዛላችሁ፣ በአላህም አንድነት ታምናላችሁ። የመጽሐፉም ሰዎች በመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቻቸው ግን አመፀኞች ናቸው። በጽድቅ የሚያዙ ናቸው፣ ከሁሉ የበላይ ናቸው። የበላይ ሆነው ታዘዋል፣ በጽድቅም እንዲያደርጉ እንዲያዙ በጽድቅ የሚያዙት የበላይ ሆነው ምንድነው እሱም ይነግረኛል እስካሁን ባየናቸው አዲቃቶች ሳይ ሙስሊም ሀያ አንድ ኤ ላይ ሀያ አንድ ቢ ላይ ሀያ አንድ ሲ ላይ ቡሃሪ ሀያ አምስት ላይ በጽድቅ የሚያዙት ምንድን ነው ላይ ላይ እንዴት ነው የሚዘጋጁላቸው በጽድቅ የሚያዙት ሱራ ምንድን ነው በጽድቅ የሚያዙት የበላይ ሆነው በጽድቅ የሚያዙት ምንድን ነው ይነግረኛል

የበላይና ምርጡ ጻድቅ በጽድቅ ታዛላችሁ የተባላችሁት ሙስሊሞች ምርጥነታችሁ በምንድን ነው? ሰው አለ፣ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታስገቡ ነው። እንደ ውሻ አንገታቸውን በሰንሰለት ይዛችሁ ወደ እስልምና ስለምታስገቡ ከተነሱት ምርጦቹን እናንተ ናችሁ። እስልምና ምን ነበረ ትርጉሙ? አንገትን በሰንሰለት ይዞ ወደ እስልምና ማስገባት በጽልቅና በበላይነት ታዛለህ የሚለው የወረደው ለዚህ ነው ይለናል። በጽልቅና በበላይነት ከሰዎች ሁሉ ፍትሐዊ ሆነው እንዲያዙ የተደረጉበት በምንድ ነው? ሰዎችን አንገታቸውን በሰንሰለት ይዘው ወደ እስልምና ስለሚያስገቡ። እፉን የሰጠን እግዚአብሔር እውነት ሊመሰገን ይገባዋል። እውነት ናቸዋለ ኦርቶዶክሳውያን፣ በዚህ ሰዓት እንደዚህ ደፍሮ ለሃይማኖት ጥበቃ ሆኖ መቆም እጅግ ዋጋ እየከፈለ ያለ ወንድማችን ነው። ወንድማችን ና እግዚአብሔር አገልግለው ዘመን ከፍለ የሚያደርግልን ማለት ወዳለ አንድ ቪዲዮ ላሳያቸው፣ በጣም እጅግ ወሳኝ ቪዲዮ ነው። ኦርቶዶክሳውያን፣ አሁን ራስን ስለመከላከል በሃይማኖት በኩል የሚመጣብን ችግር እንዴት ነው ራሳችን መከላከል ያለብን፣ ቤተክርስቲያን ምን ትላለች የሚለው ለኦርቶዶክስ ሀይ አስተምሮ ደግሞ አንድ ቪዲዮ ላሳያችሁና እንመለስ። እጅግ ወሳኝ ቪዲዮ የሆነ እጅግ ጠቃሚ የሆነ ቪዲዮ ነው። ለሃይማኖታችን ብለን መግደል ወይም መሞት ኃጢአት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድኛ ደግሞ ኮፒሊንግ ሼር፣ ሪፖስት እያደረግን እስከ ፍጻሜው እንከታተል። ወደ መምህራችን እንለፍ። ወንድም ሲገሉ ጽድቅ ከሆነ ራሳችን ስንከላከል ጽድቅ ነው፣ የሆነበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገስት አርባ አገርን የሚያጠፉ ቤተክርስቲያን የሚወሩ ቢመጡ ተንሰ ወተቃተ ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮች ልንገረ ታጣ የማይሆኑ ጎልማሳ በሚስቱ፣ ባለርስ በርስቱ፣ ኦርቶዶክሳዊ ሰው በሃይማኖቱ፣ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማይቱ ምን ጠቅሳቸው ጥቅሶችን ፊትን ቢመታ መልሰ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምጣት የለም፣ አንገት መቁረጥ ነው። አንገት ላይ ሚቆረጥ ደግሞ ደሞ ምንድነው? በዚህ ደረጃ ላይ ያለችው ሀገራችን ወደንም ጣላ ማረር ነው። አሁን ገለጥ አድርገን ማውራት ይጠይቃል። ምሳሌ ባነስ አብርሃም፣ የብዙዎች አባት፣ የሃይማኖት መሰረት፣ ዘፍጥረት ምዕራፍ 14 ቁጥር አንድ ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከብ ወስደው ኮሎዶጎመራው አውያን ወደ አይዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው? አብርሃም ሌላ ልጨምራችሁ። ሙሴ አይላ እስራኤል ከነአን እንዳይገሩ የአይዛብ ነገስታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ክስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱ ልጅ አስጠበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ፊናስ ወልደ አላዛር ወልደ አሮን ካን አሰል አላዛር ልጅ አሮን ልጅ ፊናስ ልብ እንደ ምን አለው እግዚአብሔር ሦስት መቶ ዓመት የክህነት ዘመን ሰጥቻለሁ አለው። ለምንድን ነው እግዚአብሔር እንዲህ የሚያደርገው? ሌላ ጨምራችሁ ዳዊት ጎሊያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመን ግን በበገና ደግሞ ፈወሰው። ዳዊት በገናም ነበረው። ጫን ጭፍ ኦርቶዶክስ አይነት እንዲህ ነው፣ ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም፣ ተኳሽም፣ አራቢም ነው ነበር። ጅላ ጅላ ነበር፣ ይቀድሳል፣ ያርሳልም፣ ይጠብቃልም። በዚያ ስሪት ነው ነበር። ለምሳሌ የወዲትን ታስታውሳላችሁ። እስራኤልን ገብሩ ነው። ሆሎ ሆሮን የሚባል ንጉሥ፣ ተነስተው እስራኤል ሊያጠፋ ሲል ገብራላቸው። ምን ወርቅ ብር፣ እህል እንገብር አለት። እኔ ወርቅ ህል ታዲያ ነው ከእስራኤል ቀኝ ቀኝ አይል ነው የምፈልገው አለ አይን ውሃ አይደለም። ምን ይሰራል? አሉት ጀግና ተብዬ መመስገን፣ መወደስ ለዝንተ ዓለም ለመነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገደብ ተስማሙ። ምን እናደርጋለን? አንችልም ነው። ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ፣ ታጣ ተቆላ ተቀብታ፣ ካይዛ ከተማ ሂዳ ሆሎሆርኒስን አንገቱን ድል አድርጋ መጣች። እስነ እግዚአብሔርም አዳነች። አይዛም ነው፣ አይምርም ዘንዶ ውጦ ነው ያላምጠው። አሁን እየሆነ ያለ ኦርቶዶክስ ውጦ አላመጥ ነው እየሆነ ያለው። ውጦ ማላመጥ ኦርቶዶክስ ጥላቻ ሊኖረው አይገባም። እራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ። እንዴት የሚል ጥያቄ ተመስላላችሁ። የሐዋርያት ስራ ምዕራፍ አምስት ቁጥር አንድ ጀምሮ ተመልከቱ። ሃናንያ የእስራኤልን ማህበር በስርቆት ለማጥፋት የስምንት ሺህ ማህበረን ወዳልሆነ መንገድ ስርቆት ያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው በጎን በጎችን ቀዱ ግልገሎችን ቀዱ ተብሏል። በጎን ግን ሐናሪያን ቀሰፈው። አሞ ጴጥሮስ ወንጀለኛ ነው? ሌላን ጨመራችሁ። ታዲያ ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን አለም፣ በጎን ግን አሳወረው። ታዲያ ጳውሎስ ወንጀለኛ ነው? ሌላ ጨመራችሁ። በደም እንዲያግባባል በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራይ ሚካኤል እና ሰራዊቱ ያን ዲያብሎስን ተዋጉት የሚለው ተመልክቱ። እኔ ፈጠሯችሁ ማለት ሰይፈ ተሰልፋችን ክርፍ ከክልፋችን በምንበልጥ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፊኤል፣ ኬሩቤል አራ ኃይላት መላእክት መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥም ተዋጉት፣ ድል አደረጋችሁ። ተዋጉት፣ ድል አደረጋችሁ። ሶስተኛው ለእግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃድስ ፈቃድህ ነው ግን መስቀል ያዙ ብዬ ነው አሉት። መስቀል ያዙና ሂደው ግን በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክሱ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብት ነው ነው። እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያ ነው የሚያስፈልጉን። በዚህን ጊዜ ይቆያል። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም! አይበቃም! እስከ መቼ ገዳዮች? የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃል? ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምዶ ደው ማታስቆሙት ቺ ተዋህዶ ቤተክርስቲያን ምን ስላጥፋች ምን አደረገች? ኢትዮጵያ እንደ ሀገር ሀገሩን አንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምድኖ ዝም የምትሉት? ለምድኖ ድምፅ ድምጽ ቤተ ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተ ክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድ ነው ዝም የምትሉት? ለምንድ ነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናቸው ያላችሁት? ለምንድ ነው ድምፅ ማትሆኑት? ለምንድ ነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምፁን የመንግሥት አካላት ጋር እንዲደርስ፣ ውጡና ድምፁን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ማንም የለም። ስሙኝ ባካችሁ፣ የለም ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ አራት እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም። እኛ ለወንበሩ፣ እኛ የምንፈልገው ማንም ተቀመጠ ማን። እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱን ቢሆን በነገራችን ላይ እዚህ ሀገር ያለው ጳጳሳት ፈርተውም አይደለም መካኒዝሙን አትተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናቃለን። አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ። እዚያ እንደሚሰሩ እናቃለን። አብረው እንትን እንደሚሉ እናቃለን። እነሱም ተዋቸው እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው። ያለ ህሊናቸው አታምጧቸው። ካመጣችኋቸውም የኛን ያበላሹብናል። ለባስ ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ። አሁን አረጂ ጓዴ ወይ ተሸለመ ወይ ተሾምብኝ ወይ ልሾምብህም ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ መሸለም መሾም መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ። በነገራችን ላይ አሁንም እሱ አለ። እና ይሸለሙብናል፣ ይሾሙብናል። እንደዚህ እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ አስር አስራ አምስት ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ፣ መስራት ይቻላል። ነገር ግን አላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ። ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲካ ይል ነበር። ምን ነው ቀጥሎ ቢሆን እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ መንግስት መገልበጠው። እሱ የእኛ ጉዳይ አይደለም እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ ወንደኛ የማይመጣው ያን ከፈለገ? ለምንድነው በሌላው በሌላው እንቅስቃሴ ለመክበር ምን ላለት የሚፈልገው አንተ ራስህ ይህ ከተሰማ አንድ ላይ ሆነ። ለምንድነው ስንት ፖለቲካ ድርጅት እንዳለ፣ ከመቶ በላይ ነው። ይሄ ፖለቲካ ድርጅት አለ በኢትዮጵያ። ለምንድነው ያንን ሁሉ የምታቋቁመው? ምክንያቱም ሁልህም እያንዳንድ፣ በበረሃ ያለው ጭምር እያንዳንድ፣ አይታወቅብህም እንጂ ጠቅላይ ሚኒስተር መሆን ነው የምትፈልገው ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃለሁ፣ አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር፣ የዛሬ ስንት ዓመት። አሁን ድምፃቸው የጠፋው ለምንድን ነው? ሰው ስላልተገደለ አደለም፣ አደለም፣ ገዳዩ ስለተቀየረ ነው። ገዳይነት አደለም፣ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለውም እንጂ፣ አሳሪነት፣ ገዳይነት፣ አመፀኝነት ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ፣ እየተዘማነነ እንዲያውም በአዲስ ደም እየተተካ። ምክንያቱም እኛ አመፅንና ክፋትን አደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እኛ ራሳችን ክፉዎች ስለሆን ክፋትን አንጸየፍም። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን፣ አመፀኝነትን ተቀብዬ፣ ገዳይነትን ተጸይፍን፣ ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን።

ይድረስ በካናዳ ካልጋሪና አካባቢው ለምትገኙ ባለማህተቦች በሙሉ በአጠቃላይ ይድረስ በሰሜን አሜሪካ በአውስትራሊያ በዱባይ በአውሮፓ ለምትገኙ ባለማህተቦች በሙሉ በሀገራችን ኢትዮጵያ በአርሲ ዞን በአጠቃላይ በሀገራችን መልኩን እየቀያየረ ሁኔታ የቀያየረ ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት እየተፈጸመብን ይገኛል በአርሲ ዞን ይህንን አሰቃቂ እልቂት የአካባቢው ሹመኞች ቢደብቁት ሲኖዶሱ በሚገባው ልክ ባይናገርበት፣ ሁላችን ድምፃችንን ከፍ አድርገን ጥሪ ለማሰማት በያለንበት አካባቢ ሰልፍ እንድንወጣ የቀረበ ጥሪ ነው። በካልጋሪ አካባቢ ለምትገኙ እዚህን የቆምኩበት ቦታ ላይ ሲቲ ሆል አካባቢ ማለት ነው። ኖቬምበር ናይን ዕለተ እሁድ ስሪ ፒኤም ላይ ተገናኝተን በጋራ ለማህተባችንና ለባለ ማህተቦች ድምፃችንን እናሰማለን። በደምቪና አካባቢ ዋይት ሃውስ አካባቢ እንደዛው እናንተን ፎር ፒኤም ላይ የምትገናኙ ይሆናል። ይህ ጥሪ ዓለም አቀፍ ጥሪ ነው። በጠሯቸው አካባቢዎች የምትገኙ ካህናት አባቶች፣ ዲያቆናት፣ ወንድሞች የለፋችሁላቸውና የምትለፉባቸው ኦርቶዶክሳውያን እንደ በግ እየታረዱ ነውና ድምፁን በጋራ እንድታሰሙ ጥሪ እናስተላልፋለን። ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት በአገራችን ኢትዮጵያ ላለፉት ሰባት ዓመታት እያሰቃየን ነው። ይህ ጥቃት ይህ ኦርቶዶክሳዊነትን ዝቅ ማድረግ ይብቃ።